ነው ቆንጆ ነው ማለት ነው። ሽታው ራሱ ደስ ይላል። ይህ የምታዩት ሳቡና ለፊት ቆንጆ ነው በጣም ማለት ነው። የፓፓዩ ሳቡና ማዳት ላለብን። ይሄኛው ደግሞ የእርዱ ሳቡና ደግሞ ለ ብጉር ምናምን ላለብን ማለት ነው። ሁለቱ ሳሙናዎች በጣም ቆንጆ ናቸው ማለት ነው። እኔ ጠቀማቸዋለሁ ማለት ነው። በተለይ የፓፓይውን ሳሙን በጣም ቆይሁኝ። ይሄንን ግን የእርዱም ማለት ነው፣ ጓደኛ የነበረች የምትጠቀመው እና ጓደኛ ስትጠቀመው በጣም ለውጥ ስታይበት እኔ እፈልጋለሁ ብዬ አስመጣዊ ማለት ነው፣ ከዛ አሪፍ ነው ማለት ነው። ቆንጆ ነው ማለት ነው። ተጠቅሚው አይችበታለሁ ጥቅም ማለት ነው። ሁለቱ በጣም ቆንጆ ናቸው ማለት ነው። ማዳት ለሚያስቸግረን እንደገና ደግሞ ኖርማልም ለመጠቀም እንችላለን ማለት ነው። ለምን ፊት ጥርት ያደርጋል ማለት ነው። ሳሙና የምንጠቀም ሰዎች ማለት ነው። አንዳንድ የምንጠቀማለን አራርጅክ ያለብን ሰዎች ሳሙና ብቻ በውሃ የምንጠቀማለን ማለት ነው። እንደገና ደግሞ የክሬም የምትጠቀሙ ምስክ ወይንሻ አሳያችኋለሁ ማለት ነው። ለምን ክሬም የምትጠቀሙ ናችሁ ማሳያችሁ ማትጠቀሙ ትን ባትሉ አሪፍ ነው ማለት ነው። ማትጠቀሙ ለምን አይመከረም ማለት ነው። ክሬም ክሬም ጥሩ አይደለም ማለት ነው፣ ለፊት ማለት ነው። ስንተው ያው ይመለሳል ማለት ነው ግን ኦሪጂናል ፊታችንን ብንይዝ አሪፍ ነው ማለት ነው። ይሄ ግን ሳቡ ነው ግን በጣም ኖርማል ነገር ነው ማለት ነው። ችግር የለውም ብንጠቀመውም፣ ማዳትም የለለብንም ያለብንም ማለት ነው። እና በጣም ቆንጆ ሳቡን ነው ተጠቀሙት እላችኋለሁ። እኔም ሁለቱን እንጠቀመዋለሁ።